ሰላም ሰላም፣ ቅዱሳን እንደምንሰንብታችኋል። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ሰላምና ጸጋ ይብዛላችሁ። ሰላም ነው ወይ? ሁሉም ሰላም ነው? አገልግሎት ሰላም ነው? ጤናችሁ ሰላም ነው? እግዚአብሔር ይመስገን። ዛሬ አጭር ቃል ለእናንተ ለማካፈል ወደፊታችሁ ቀርብ ያለው። ክብር ለእግዚአብሔር ይሁን። ዘላለማዊ ሕይወትን አጥብቃችሁ ያዙ። ዘላለማዊ ሕይወትን አጥብቃችሁ ያዙ በሚል ርዕስ አጭር ነገር ሼር ላድርግላችሁ ወደድኩ። ተከታተሉ። አንደኛ ጢሞቴዎስ 6:12 ላይ መልካሙን የእምነት ገድል ተጋደል የተፈጠረለትንም በብዙ ምስክሮች ፊት በመልካም መታመን የማንነትን የዘላለምን ሕይወት ያዝ ይላል። መልካሙን የእምነት ገድል ተጋደል፣ መልካሙን የእምነት ገድል ተጋደል። የተፈጠረንለትን የተጠራህለትንም በብዙ ምስክሮች ፊት በመልካም መታመን የታመንለትን የዘላለምን ሕይወት አጥብቀ ያዝ። የዘላለምን ሕይወት የሚሰጥ ማነው? ነው ወገኖቼ፣ ኢየሱስ ነው የዘላለም ሕይወት የማይጠፋው የማይደበዝሰው፣ አንዴ ከፋ አንዴ ዝቅ የማይለው፣ አንዴ ፈርስላ አንድ ዳውላ የማይሆነው፣ ጊዜ የማይሽረው ዘላለማዊውን ሕይወት አጥብቃችሁ ያዙ ያለ ዘላለማዊ ሕይወት። ዘላለማዊ ሕይወት የሚገኘው በኢየሱስ ክርስቶስ በማመን ነው። ልጁ ያለው ሕይወት አለው ይላል። በልጁ የሚገኝ ደስታ፣ በልጁ የሚገኝ ሰላም ስለ እኛ ሞትና በደልና ኃጢአት በመስቀል ላይ ተንጠጥሎ የኛ የእዳ ጽፈታችንን የሰረዘልን ከድቅድቅ ጨለማ ወደሚደነቀው ብርሃን ያመጣን ኢየሱስ ክርስቶስ የዘላለም ሕይወት ሰጪውን ኢየሱስ ክርስቶስን አጥብቀን እንድንይዝ ይገባል። በጽድቅ መኖርን፣ በቅድስና መኖርን፣ ስለ ክርስቶስ ዋጋ መክፈልን በዛ ውስጥ ያካትታል። የዘላለምን ሕይወት አጥብቀን ስንይዝ ስለ ክርስቶስ ዋጋ መክፈልን ይጨምራል። በስርቅ መኖርን ስለ ክርስቶስ በስርቅ መኖር ያለኝ ይብቃ ብለን ባለው ነገር እግዚአብሔርን አመስግነን በስርቅ እንድኖር ለሱ ዋጋ መክፈልን፣ ምቾትን ትተን ለሱ እንድኖር እግዚአብሔር ይረዳናል። ሃሌሉያ። አንደኛ ዮሐንስ ምዕራፍ አንድ ከቁጥር ሶስት ላይ እናንተ ደግሞ ከኛ ጋር ኅብረት እንዲኖራችሁ ያየነውና የሰማነውን ለእናንተ ደግሞ እናወራላችኋለን። እናንተ ደግሞ ከኛ ጋር ኅብረት እንዲኖራችሁ ያየነውና የሰማነውን ለእናንተ ደግሞ እናወራላችኋለን። ኅብረታችው ከአባቱ ጋርም ከልጁ ከኢየሱስ ክርስቶስ ጋር ነው። አያችሁ፣ ከአባቱ ከእግዚአብሔር አብ ከልጁ ከኢየሱስ ክርስቶስ ጋር በዚህ ላይ የምንመለከተው ስለ ስለኛ በደልና ኃጢአት ዋጋ ለመክፈል ስለመጣው ኢየሱስ ክርስቶስ ነው። ዋጋ ዋጋ የከፈለልን ማን ነው? ኢየሱስ ክርስቶስ ነው። ዋጋ የከፈለው በምንድን ነው? በመስቀል ሞቱ ነው። መስቀል የእግዚአብሔር የመጨረሻ ቁጣ የተገለጠበት፣ መስቀል ደግሞ የእግዚአብሔር የመጨረሻ ፍቅሮ የተገለጠበት ነው። ልብ እንበል ወገኖች፣ ዋጋ ለመክፈል የመጣው ኢየሱስ ክርስቶስ ነው። ዋጋ የከፈለው በምንድን ነው? በመስቀል ሞቱ ነው። መስቀል የእግዚአብሔር የመጨረሻ ቁጣ የተገለጠበት ሲሆን፣ መስቀል ደግሞ የእግዚአብሔር የመጨረሻ ፍቅሩ የተገለጠበት ነው። መዝሙር ሃያ ሁለት አንድ ላይ ምን ይላል? አምላኬ አምላኬ ለምን ተውከኝ? እኔን ከማዳን ከጩኸት ቃል ሩቅ ነኝ ይላል። ይህ ማን ምንድነው? እግዚአብሔር መጨክኑን የሚገልጥ ቃል አምላኬ አምላኬ፣ እግዚአብሔር የተወ ስለሚመስለው አባቱ አብ የተወ ስለሚያስ ሲመስለው፣ አምላኬ አምላኬ ለምን ተውከኝ? እኔን ከማዳን ከጩኸት ቃል ሩቅ ነኝ። ክብር ለእግዚአብሔር ይሁን። እግዚአብሔር በብዙ ያስተምር። ኢሳይያስ 53 ከ8 እስከ 3 ያለው ክፍል ስንመለከት ኢሳይያስ 53 ከቁጥር ኢሳይያስ 53 ከቁጥር 3 እስከ ይቅርታ ኢሳይያስ 53 ከቁጥር 3 እስከ 8 ያለውን ክፍል ስንመለከት በእውነት ደዌያችንን ተቀበለ ሕመማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ ስለ በደላችንም ደቀቀ። የደህንነታችንም ተግሳስ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን። በእሱ ቁስል እኛ ተፈወስን። እኛ ሁላችንም እንደ በጎች ተቅበዝባ ተቅበዝባ ተቅበዝብዘን ጠፋን። ከኛ እያንዳንዱ ወደ ገዛ ወገኑ አዘነበለ። እግዚአብሔር የሁላችንን በደል በርሱ ላይ አኖረ። እግዚአብሔር የሁላችንን በደል በሱ ላይ አኖረ። እግዚአብሔር የሁላችንን በደል በሱ ላይ አኖረ። ስለዚህ እግዚአብሔር አብ ሲወደን የሚወደውን ልጁን ሰጠን። እግዚአብሔር አብ ሲወደን የሚወደውን ልጁን ሰጠን። ኢየሱስ ግን ሲወደን ራሱን ለመስቀል ሞት አሳልፎ ሰጠን። ስለኛ በደልና ኃጢአት ራሱን መሥዋዕት አድርጎ ሰጠን። ወገኖቼ፣ የመስቀሉ ስራ እስከዚህ ነው። የመስቀሉ ስራ ሊደበዝዝብ እንዲሸፍን አይገባም። የኢየሱስ ክርስቶስ ስቃይና መከራው አሁን ከሚደርስብን መከራ ጋር ቢነጻጸር ምንም የሚንትናት የኢየሱስ ክርስቶስ መከራ በጣም ዘግናኝ አሳቃቂ አስጨናቂ ሊደረግ አይችልም ብለን የምንገብተው እግዚአብሔር ግን ጸጋውን አብስቶ ይቻለል። ስለኛ በደለ ኃጢአት መስ መስዋዕት የዚያን ኃይል ሥቃይ ለዓይናችን ለማየት እንኳን እስከሚከብደን ያንን ስቃይ እሱ ተቀበለ። በደላችንን እሱ ተሸከመ። ኃጢአታችንን እሱ በእሱ ላይ ኖረ። የመስቀል ሞቱን ተሸክሞ ራሱን መስዋዕት አድርጎ እኛን ሕያው ያደረገን ክብር ለእግዚአብሔር ይሆን። ስለዚህ አንደኛ ጢሞቴዎስ ስድስት 12 ላይ መልካሙን የእምነት ገድል ተቃደለ የሚለው መልካሙን የእምነት ገድል ልንጋደል ስለ ክርስቶስ ዋጋ ልንከፍል ይገባል። ኢሳያስ ስድስት። ከምዕራፍ አንድ እስከ አራት ያለውን ቁጥር ስንመለከት ንጉሥ ኦዝያን በሞተበት ዓመት ኢሳይያስ ነው። ንጉሥ ኦዝያን በሞተበት ዓመት ኢሳይያስ እግዚአብሔርን ረጅምና ከፍ ባለ ዙፋን ላይ አየው። ንጉሥ ኦዝያን በሞተበት ዓመት እግዚአብሔርን ረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱን ዘርፍ መቅደሱን ሞልቶት ነበር። ሱራፌልም በእሱ ላይ ቆመው ነበሩ። ለእያንዳንዱ ስድስት ክንፍ ነበረው። በሁለቱም ክንፍ ፊቱን ይሸፍን ነበረ፣ በሁለቱም ክንፍ እግሮቹን ይሸፍን ነበረ፣ በሁለቱም ክንፍ ይበር ነበረ። አንዱ ለአንዱ ቅዱስ ቅዱስ፣ የሠራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች እያሉ ይጮኹ ነበር። የመድረኩ መሠረት ከጮኸው ድምፅ የተነሳ ተናወጠ ይላል፣ ቤቱንም ጢስ ሞላበት። ክብር ለእግዚአብሔር ነው። አዎ ረጅምና ከፍ ባለ ዙፋን ላይ እግዚአብሔርን ተቀምጦ ስላየ መቅደሱን ሞልቶ ስላየው። ኦዚያም በሞተበት ዓመት ኢሳይያስ እግዚአብሔርን ረጅምና ከፍ ባለ ዙፋን ላይ ተቀምጦ ስላየው የልብሱን ዘርፍ መቅደሱን ሞልቶ ባየ ጊዜ እግዚአብሔር ምን እንደሚመስል በዓይኖቹ ባየ ጊዜ ሱራፌልም ስድስት ክንፍ የነበረው በሁለት ክንፉ ይበራል በሁለት ክንፉ እግሮችን ሸፈነ ብሎ በሁለት ክንፉ ይበር የነበረው ሱራፌልን ባየ ጊዜ አንዱም ለአንዱ ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ትሞልታለች እያለ በሚልበት ጊዜ የመድረኩ መሰረት ተናወጠ። ዛሬ የሚያስጨንቀን ምንድን ነው? እግዚአብሔር እንዳናይ ፊቱን እንዳንመለከት ያደረገን የሸፈነብን ነገር የክርስቶስን የመስቀሉን ስራ እንዳናስብ ያደረገውን ወገኖቼ፣ ምንድን ምንድነው? የመስቀሉን ስራ ወጥተን ገብተን እንዳናስብ የምድራዊ ነገር ሊሆን እያሳደደን ችግሮቻችንን እያሳደደን ነገሮቻችንን እያሳደደን ሕመማችንን እያየን እግዚአብሔር ተወኝ ብለን እያንጎራጎርን ዛሬ እግዚአብሔር ለእኛ ያደረገልንን ነገር ማየት ያልቻሉ የሸፈነብን ነገር ምን ይሆን? ወገኖች የሸፈነብን ነገር ምን ይሆን? በምድራዊ ሕይወታችን እግዚአብሔርን ከፍ እንዳናደርግ እግዚአብሔር በእኛ ላይ ክብሩን እንዳይገልጥ የሸፈነብን ንጉስ ኦዚያን በሞተበት ነገር ለኢሳያስ እግዚአብሔርን እንዳይ ኢሳያስ እንዳይ ለካ የሸፈነው ኦዚያን ነበር። ዛሬ እግዚአብሔርን እንዳታዩ ደንቃራ የሆነባቸው፣ እንቅፋት የሆነባቸው፣ መሰናክል ጋሬጣ የሆነባቸው ምን ይሆን? እኔንም ጨምሮ ጋሬጣ የሆነብን ነው። ኑሯችን ነው፣ የእለታዊ ችግራችን ነው፣ የስራ ሁኔታ ነው፣ የሥራ ሁኔታ ያለመመቸት ነው። ተግዳሮት ተግዳሮቶቻችን ምንድን ናቸው? ሕመማችን በመገረፉ ቁስል ተፈወሳችሁ ይላል። ስለኛ በደልና ኃጢአት የተቀበለው ኢየሱስ ክርስቶስ ሕመማችን ተቀብሏል ከደዌያችን እንድንፈወስ በመገረፉ ቁስል ተፈወሰ። በመገረፉ ቁስል ተፈወሳችሁ ይላል። ኢየሱስ ክርስቶስ መከራችን ተቀብሏል ቁስላችን ቆስሏል ሞታችን ሞቷል። ዛሬ እግዚአብሔርን እንዳናይ ክርስቶስን በመስቀሉ ላይ ያደረገልን ነገር እንዳናስብ ጋሬጣና እንቅፋት መጋረጃ የሆነብን ምን እንድናይ እግዚአብሔር ማስተዋልና ጥበብ ይስጠን። በደል ኃጢአት፣ መተላለፍ ነውርና ነቀፋ ቢኖር በክርስቶስ ደም አጥቦ ያንጻን፣ ይቀድሰን፣ እንድንቀደስ እግዚአብሔር ይርዳን። እግዚአብሔርን በዙፋኑ ለከፍ ብሎ እንደተቀመጠ ማየት እንድንችል አሁን ከኛ ጋር እንዳለ እግዚአብሔር ከኛ ጋር እንዳለ እንድናስብ እግዚአብሔር ከስትንፋሳችን ይልቅ ርባችን ሆኖ እግዚአብሔር እንድናስብ እግዚአብሔር ይርዳል። ክብር ለእግዚአብሔር ይሁን። የማስተዋልና የጥበብን የእውቀትና እግዚአብሔርን የመፍራት መንፈስ ይጨምርብን። አሜን። የዘላለም አምላክ እግዚአብሔር ዘመናችሁን ይባርክ። ተባርኩ። ለብዙዎቹ እንዲደርስ ፎሎ አድርጉኝ፣ ሼር አድርጉኝ፣ ኮፒ ሊንክ አድርጉኝ። ተባረኩ፣ አመሰግናለሁ።